በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውናቢዎስና እንድርያስ በሰማይትነት አረፉ። እሊ ቅዱሳንም ከልዳ ሀገር ከታላላቆቹ ተወዳጆች ናቸው። ከታናሽነታቸውም በአምላካዊ ምክር ተስማምተው በሶሪያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳት ሆኑ።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 የአገልግሎታቸው ዜና በተሰማ ጊዜ አሁን አብዮስን መርጠው ኤጲስቆጶስነት፣ እንድርያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህ በኋላ ስጋቸውን ፈጽሞ እስከ አደከሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እርሳቸው በሰማ ጊዜ ወታደሮቹን ልኮ ወደ እርሱ አስቀርቦ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 እያንዳንዳቸውም ሶስት ሶስት አክሊላት ተቀበሉ። አንዱ በገርለ ስለ መጸመድና ስለ ምንኩስና ዋጋ፣ ሁለተኛው ክህነት አገልግሎት፣ ሶስተኛው ደማቸውን ስለ ማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የሰማይት ኤዎስጣቴዎስ መታሰቢያቸው ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። መስከረም 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ጻድቃን አውናቢወስ ወእንድርያስ ሰማይት፣ ቅዱስ ጎርጎሪዮስ መንክራት፣ ቅዱስ ቴክላ ድንግል፣ ቅዱስ ኤዎስጣቴዎስ ሰማይት። ወርሃዊ በዓላት ልብ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢይ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን አባ ገብርኤል። በጎውንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናቸው። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13